ያኔ አንዳንድ ነጥቦች ላይ ምላሽ መመለስ ሲሳ ናቸው። እንግዲህ ረድ ለማስደረግ ያኔ ሌላ አማራጭ ባጡ ጊዜ የሆነ ሲስተም የተጠቀሙታለ ማለት ነው። ያሁንም በተመለከተ ምንድን የሚለው ላስጎብኛቸው ማለት ነው። ይህን በአማርኛ የተረጎሙለ ለዛ ነው ማለት ነው። ሌላው ደግሞ ውይይት ብለሃል ያው አንተ ያው እንግዲህ አህባሽ በባለፈው በእኔና ይሄ የመርከዙ መሻሪያ የሚባለው አካል የሚመራው አባባ ሰይድ ማለት ነው። በእሱ መካከል ባደረግነው ምልልስ መጨረሻ ላይ አባባ ሰይድ ሲሳናቸው ምላሽ ሲያጡ እማማ በለጡ ልኮልናል ማለት ነው። ያው የቀለም ሴት እንኳን እያየሁ እንትን አይደለም ግን ፊቷን ሸፍነን የምትለውን እንስማ ማለት ነው። ምንድነ ቪዲዮ ሰርተህ በቤት ነው እምትለቀው የሚለውን አናውቅም። ብቻ ከተማሪዎች መካከል ቪዲዮህን የሚልኩልን ስላሉ ትመልሳለህ ብለን መልስ የምንሰጥህ ለዚያ ነው ማለት ነው። ውይይት የምትፈልግ ከሆነ እንደው እንዳንተ የወረደ የዘቀጠ ሰው ጋር ውስታዛችን ስታ ሰዒድ ካንተ ጋር አይወያዩም ማለት አትመጥናቸውም። እኛ ተማሪዎቻቸው አለንልህ ማለት ነው። ውይይት የምትፈልግ ከሆነ እሁድ ብለሃል። እሁድ እሁድ ማታ መርከዙመሻሪል መሻሪ አራት ሰዓት ተኩል ላይ እንጠብቀሃለን ማለት ነው። የምትወያይ ከሆነ እኔ እጠብቀሃለሁኝ አንች ጋር ልወያይም የምትል ከሆነ ደግሞ ጀግና ጀግና የሆኑ ወንድ ተማሪዎችም አሏቸው ማለት ነው። ወንድ ደረሶች አሏቸው። ከሳቸው ጋር ትወያያለህ የፈለግከውን ርዕስ መርጠህ ማለት ነው። እሳቸው ደግሞ ቁጭ ብለው ያደምጦሃል ማለት ነው። ሌላኛው ኢብኑ ከሲር አልቢዳያ ወ ጊታቡ ላይ ኢብኑተይምያህ በሞተ ጊዜ መቃብር ቦታው ላይ የተገኙ የሆኑ ሰዎች ማለትም ውሃ ብያዎች ማለት ነው፣ ኢብኑተይምያህ የታጠበበትን የጀናዛውን ውሃ በመጠጣት ተበሩክ አድርገዋል። እሱ የተኛበት የሆነውን አልጋውንም እንደዚሁ ጥምጣማቸውን፣ ፎጣቸውን በማድረግ ተበሩክ አድርገዋል። ይህን ናቸው ሙስሊሞች ይህንን ሲያደርጉት ለምንድን ነው የሚከለክሉት? ይህንን ያስተላለፉት ደግሞ ኢብን ከሲር ናቸው የሚል ነበረ ኡስታዝ የሰጡ መልስ ማለት ነው። አንተ ምን አልክ? ኢብኑ ከሲር ይህንን ያስተላለፈው እኮ በተቃውሞ መልኩ ነው እንጂ ይህንን በማወደስ አይደለም። ማልክ ያው ነቅድ የሚለውን በአንተ አተረጓጎም ማወደስ የሚለውን ተረድተህ ማለት ነው። በቃ ይበቃሻል። እስኪ እዚህ ጋር ስለ ነቅድ አንቺ እንኳን አንቺ አይደለሽም፣ ኡስታዝ ያልሽ የራስሽ ኡስታዝ ብለሽ የምታስቢ ሆን መመለስ ኮ ተስኖ ነው አንቺን የላከሽ ማለት ነው። አይፈረድበትም። አያባባ ሰሄድ በጣም ታጅባለህ ማለት ነው። በባለፈው እኔ ይህን ምላሽ ሰጥቼዋለሁ። ነቅድ ሳይሆን ኢንቲቃድ ነው የሚባለው። አባባ ሰሄድ ይህን ጠይቀህና ፈትዋ ስልህ ስላጣ ይችን ሴት ላካት ማለት ነው። መችም ያው ሴት ላይ አይጨክኑም ምላሽ አይሰጡብኝም ብለህ ከሆነ ጥሩ ትክክል አስተሳሰብ ነው። እኛ እንደዚች ላስየማ በቀለም ተኳኩለው ለሚመጡ ሴቶች አይደለም ማራ እንደው ፊዚካላቸውን ጠብቀው ራሱ ምላሽ ለመስጠት ቢመጡ እኛ ምላሽ አንሰጥም፣ ለሴቶች ማለት ነው። ይዘን አንተ ለምሳሌ በዚህ ጉዳይ ላይ እውቀቱ ካለ አንተው እንደገባህባት አዛባይቱን አንተው ተወጣም ማለት ነው። ነቅድ ሳይሆን ኢንቲቃድ ነግሬሀለሁ፣ ባለፈው። ይህም እንግዲህ ሼክ ልስላም ተሚያ ከሞቱ በኋላ በሳቸው ላይ የተሰራውን ድርጊት አስመልክቶ አልሓፊዙ ብን ከሲር ራሂመሁላህ ያን ነገር ታሪኩን ዘግቦ አልቢዳዮ አስቀምጦታል። እንደዚህ አይነት ነገር ሚንባቢል ለሕካ እንጂ ወደ ሰ ሚንባቢ ነቅድ ብዬ ነበር። ነቅድ የሚለው እነሱ እንግዲህ አማርኛ ጎግል ገብተው ትችት ማለት ነው ብሎ ፈስሮ ይሄ ነው ትርጉሙ አለ። እንደዚ አይባልም። ትችታ የሚባለው ኢንትቃድ ነው። ነቅድ የሚባለው በሁለት ነገራቶች መካከል እንደው ሀታ እንኳ እንደው ትንሽ ጆሮህ እንኳ አልሰማብህም እንዳባባሲሄድ ሪጃሉን ነቅዲ ሲባል አሰማም። በሓዲስ እንኳ ሪጃሉን ነቅዲ ሲባል አሰማም። ጀሮ ተዕድል ብቃት ያላቸው የሆኑ አካላቶች አስመልክቶ ይነሱስም እንደ አልኢማም ሙስሊም፣ እነ ኢማሙ ማሊክ፣ እነ ዓብዱላህ ብን ሙባረክ፣ እነ ኢማሙ አሕመድ፣ እነ ኢማሙ አልቡኻሪ ሪጃሉን ነቅዲ ስትባል እንኳ አሰማም። እንደን እንኳን ትንሽ ጆሮ ሸተት አላደረግም። እና ይህን አዛባ አዛባ አንተው እንደገብሃበት ተወጠው ካላወቅ ደሞ እንደውኮ አንድ ሰው አላዋቂነቱን አውቆ ዝም ማለት ይሄ እኮ ጀህሉል በሲጥ ነው። አይዞህ አያስወግዝህም። ላኪን ጀህሉል ሙረከብ የተደራረበ የሆነው ግን አላዋቂነትህንም አለማወቅህ ነው ማለት ነው። እና ቢያንስ እንደው ምላሽ እንኳን ብታጣ እንደነማ በበለጡን እየላከ እንትን አትብል ማለት ነው። አሩን አለይኩም አየኋል አሕባሽ፣ እናቴ እየበለጡ እኔ ለአንቺ ምላሽ አልሰጥም። በነገራችን ላይ እንደው ሌላም የተለያዩ ነጥቦችን ራሱ ተነሽ ለአንቺ ምላሽ አልሰጥም ማለት ነው። ላንች ደግሞ ምላሽ የሚሰጡ ሴቶች ላንች፣ ማለት በሴቶች ምላሽ ይሰጥሻል እንሻአላ። ላኪን በዚህ ጋር በተያዘ አባባ ሰሄድ፣ አሁንም ጥቆም እንሰጣሃለን ለውይይት። ይሄው እደግምልሃለሁ እሁድ እሁድ፣ ምን ጊዜ ማለት ነው እንሻላ፣ እሁድ እሁድ በፈለግከው ሰዓት ማለት ነው። ለመወያየት ዘግጁ ነኝ ማለት ነው። ለመወያየት ዘግጁ ነኝ እንግዲህ እዚህ ጋር መመበለጡ እሱ ያዳምጥሃል እንጂ ከአንተ ጋር መወያየት አይችልም። ስለማመጥ ነው እሺ፣ የሚመጥነኝን ታዘጋጅና ጋብዘን ለውይይት ማለት ነው ዝግጁ ነኝ፣ ችግር የለውም ማለት ነው። ይ ከዛ ደግሞ እንዳሉት አለ ነውራችንን እስኪ ንገሩን እንደ ማለት ነው። ይሄ እንግዲህ በተዘዋሪ መልእክትና እስኪ የሚሉትን ሰምተን ምላሹን እናያለን። እዚህ ጋ ያቸው እንግዲህ ገማሞ ብቅ ብለዋል እና የሚሉት አለ ነውራችን ንገሩን፣ ነው መሰል አባባ ሰይድ ያው ስማ ይች መልእክት ከደረሰች ማለት ነው ሴት አትላክ፣ ድጋሜ እንዳለክብኝ ቢላ አሌክ እንደው ሴት ቀለም አኳኮላ አትላክብኝ ማለት ነው። ምላሽም አልሰጥም ማስለም ማለት ነው። ለሴት ለሴት ምላሽ አልሰጥም ማለት ነው። ግን እዚህ ጋ ነውራችን ንገሩ ነ እያላችሁ ነው መሰል። አንዱን ደግሞ እዚህ ጋ እታች ማለት ነው በንትን የተኮናንበውን ብቅ አርጎት የሆነ የሚለው አለ፣ እስኪ እንስማው፣ የሚያስይካልን ነው እንደው በቪዲዮ ይሄው ሱፊያው እንደ ብዙ ቪዲዮ እያሳዩ ነው በየቲክቶኩ በየፌስቡኩ ኪታቡ ላይ አባባ ማለት ነው። ሁለት ሽማግሌ ምን እያለ ነው እዚህ ጋር፣ እንደ ዋህቢዎች በአህባሽ ላይ ይዋሻሉ። ሴት ልጅ በሶር የምህር ትችላለ ብለው ይናገራሉ። አህባሾች ይችላሉ ምናምን። እስኪ እንደ አንድ ኪታብ የሚያሳየኝ አለ። ማለትም እኛ ለመሆኑ ይሄን እንላል ወይ መች እንላል እያለ ነው። ነውራችንን አሳዩን ከሆነ እኔ ው ከዚህ ከሱሪ የበለጠ ሌላ ትልቅ የእናንተ ነውር አሳያቸዋለሁ ማለት ነው እንግዲህ አሳዩነ ብላችሁ ከመጣችሁ ማለት ነው። ማስረጃ ጥተን ኪታብ ላይ እንኳ አይደለም ከሼካችሁ ከአብዱላ አልሐራሪ የሀራሩ ሰው ማለት ነው፣ ሼኹል ፊትና እሱ የተናገረውን አሰማችኋለሁ ማለት ነው። ሱሪያ እንዳይመስልህ ከሱሪያ የበለጠ አስከፊ የሆነ ፈተዋለሁ ማለት ነው። ለአስጎብኛችሁ አሁን ማለት ነው፣ አሁን ላይ እንድትከታተሉልኝ አብዱላ አልሐራሪ ይሄ ነው እንግዲህ ፈተዋ፣ ምን ብሎ እንደሚሰጥ እዚህ ጋር አዳምጡ ማለት ነው። አንተ ሱሪ ትላለ፣ ከሱሪ የከፋ ምን አይነት ፈተዋ እንደሰጠው እዚህ ጋር አዳምጥ ከድምፁ ማለት ነው። هنا سؤال أن من ينظر إليه እዚ ጋር ልብ በሉ። አልአፍላም አልኢባሕየት የሚባለው ማለት ነው የሴክስ ፊልምን አስመልክቶ ይህን የሚመለከት አካል እንዴት ነው የዚህ ፈርዱ ምንድን ነው የሚለውን እንግዲህ ፈትዋ ሊሰጥ ነው። አዳምጡልኝ፣ ድምፁን አልቆራርጥም እስከ መጨረሻው ይናገር። ከዛ ማረኛውን እነግራቸዋለሁ ላይ

የሚመለከተው ፊልሙ ላይ ተጽዕኖ የማያድርበት ከሆነ ሚስት ካለው በሚስቱ የሚብቃቃ ከሆነ እንትን የሴክስ ፊልም ተመልክቶ ምንም ተጽዕኖ ካላመጣበት አራት ችግር የለውም ቢመለከት፣ አለ። እዚህ ጋር ልብ በሉ። ይኸው እኔ የዋሸው አደለም። የድምፅ ቅጁ ማለት ነው። አዳምጡት፣ አረበኛ የምትፋህሙ ከዛ። ምን አለ ላኪን የሴክስ ፊልም አይቶ ሳ ወደዛ የሚዘነበል ከሆነ ሳ የሴክስ ፊልም አይቶ ልክ እንደዛ ሴክስ ላይ እንዳየው አይነት እሰራለሁ ካለ ሀራም ነገር እሰራለሁ ካለ ይሄ ይከለከላል። አይቻልም አለ እንደዚህ አይነቱ አማያነ ሚስት ያለውማ ሚስቱ ካለችለት በእሷ የሚብቃቃ ከሆነ የሙሰልሰል ፊልም ማለት ይሄ የሴክስ ፊልም እያየ ምንም ጉዳት የማያመጣበት ከሆነ ለይሰ ሓራመን አለ ሬ ክልክል አደለም። ምን ተጽዕኖ የማያመጣበት ከሆነ ምንድን ነው ክልክሉ ብሎ ይው ምላሽ ይሰጣል። ሴክስ ፊልም ሴቷ ሙተበርጅ ሁና ወንዶ ሙተበርጅ ሁኖ እንትን ለእንትን እያሉ ማለት ነው ባይንም ያይ ሰው ይፈቀዳል። ያለ ሱሪ ለብሳ ሴት ትሄዳለች ቢል ምኑ ይገርማችኋል? አዩ አሕባሽ እዩን፣ እንደው ዓይባችን ነንገሩን ነው። እንደ በዛሂሩ ይሄው ኪታብ ብቻ አይደለም። ኧረ የድምፅ ኪታብማ ስናሳያችሁ የእሱ አይደለም ማለት ጀምራችኋል። ደሞ ኪታብ አሁን ለምሳሌ አሕባሾች ኪታብ ስናሳያቸው ምን ይላሉ? አየህ፣ ተኮርጆ ማለት ይሄ ኤዲት ተደርጎ ምናምን የሚያምታቱን ነገር አለ። ይሄ ድምጽ ፋይሉ አሁን እዚች ጋ እስኪ አይ በዚህ ጉዳይ ፈትዋ አልሰጠም ውሸት ነው ካላችሁ ያለ ከራሱ ድምጽ እንፈልጋል ማለት ነው። ከራሱ ድምጽ አብዱላህ ለሐራሪ ማለት ነው። ሼካችን ብላችሁ የምሞግቱት የሆነው አካል ማለት ነው። ያኒ የሙሰልሰል የሴክስ ፊልም አይቶ ሚስት ማለት እያለው ተጽዕኖ ባያመጣበትም አይቻልም ብሎ የተናገረበት ካለ አንጡ። ይቻላል ብሎ የተናገረው ሚስት ካለው ችግር የለውም ተጽዕኖ ካላመጣበት ብሏል። ይሄው ታዲያ ይሄ ሙተበርጅ የሆነችን ሴት ተገላልጠው እንትን እያሉ እያየ ይቻላል ያለ ሱሪ ለብሳ ትሄዳለች የሚባል ታዲያ ምንድ ነው የሚደንቅ? አየ አህባሽ እና ከዚህ የበለጠ ደግሞ ነውር ንገሩን ካላችሁ እንደዚሁ ድምፅ ፋይል እናመጣላችኋል ማለት ነው። እንደው ግን አይባችሁን ደብቁ አንዳንድ ጊዜ ማለት ነው። ወአኼራን አባባ ሰይድ ካሁን በፊትም ነግሬሃለሁ። ነቅድና ኢንትቃድ ምን እንደሆነ ጠይቀህና ብያሃለው። ለውይይትም ካልቅ ይሄው እሁድ እሁድ የውም ልኣሓድ መገናኘት እንችላለን። እሁድ የውም ልኣሓድ ሰንደይ በሁሉም ቋንቋ ልንገርህ ማለት ነው። ምናልባት ያው አማርኛው እያስቸገረህ እንደው እና ባጭሩ እሁድ ላይ በየትኛውም ሰዓት መገናኘት እንችላል ማለት ነው ባጭሩ። አድርሱልኝ ላባባ ስሄድ ማለት ነው። ይህም መልእክት ሴት ላይ ግን ሴት አንጥተህ ግን በቀለም እንትን ያለችን ሴት እሷ ጋር ተዋይ እንዳትለይ ማለት ነው፣ ቢላ አሌክ